በኢትዮጵያ ሰማይ ስር ምን እየተካሄደ ነው በባህል በሃይማኖት በወግ በተገነባች ሀገር ላይ እግዚአብሔርን በመፍራት በሚታወቅ ህዝብ መካከል ከዕይታ በተሰወሩ ካምፖች በሆቴል ክፍሎች እና በስፖርት ማዘውተሪያ ስፍራዎች ውስጥ እየተለቀቀ ያለው መረስ ምንድን ነው ይህ ዝም ተብሎ የሚታለፍ ተራ ወሬ አይደለም የሀገርን መሰረት የሚነቅል የትውልድን ማንነት የሚደመስስ አደገኛ ተግባር ነው። ሰላም የተወደዳችሁ የወላንዛ ቤተሰቦች፣ በያላችሁበት የዓለም ዳርቻ አክብሮታዊ ሰላም ይድረሳችሁ። በለቱ ወደ እናንተ ዥ የመጣው ቪዲዮ ሰሞኑን የኢትዮጵያ ሴቶች እግር ኳስን በተመለከተ የወጡ መረጃዎች የብዙዎቻችን ጆሮ ጭጦቁ ያደረጉ ነበር። ይህንን ጉዳይ አንድ ባንድ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ ታተርፉበት አላቸው። በቀጥታ ወደ ቪዲዮ እንለፍ። ጉዳዩ ስም ከተባለ አደገኛ ካንሰር ነው። ሙላውን ትውልድ የመውረር አቅም ያለው አደገኛ ካንሰር። ዛሬ ይህንን ጉዳይ ከመሰረቱ፣ ከምንጩ፣ ከታሪካዊ ዳራው፣ ከህግ አግባብ መታየት አለበት። የሕግ አካላት ይህንን ጉዳይ ዝም ብላቸው ልታልፉት አይገባም። ለምን ከተባለ የእያንዳንዳችን ቤት ማንጓጓቱ አይቀርም። በተለምዶ ስለ ስፖርት ስናስብ ወደ አእምሯችን የሚመጣው ጤናማ ውድድር የአካል ብቃት የሀገር ኩራት ነው። ስፖርት ሕዝቦችን የሚያቀራረብ ማንነትን የሚገነባ አትሌቶችን ለትልቅ ደረጃ የሚያበቃ ውብ መድረክ ነው። ነገር ግን ሰሞኑን በኢትዮጵያ ሴቶች እግር ኳስ ዙሪያ የፈነዳው ጉዳይ ይህንን መልካም ስም አጠልሽቶታል። የብዙዎችን ህልም የያዘውን የስፖርት ዓለም ወደ ቅዠት ዓለም የቀየረ የሚመስል አሳዛኝ እውነት ተጋልጧል። ጉዳዩ እንዲህ ነው። በኢትዮጵያ ፕሪሚየር ሊግ እና በብሔራዊ ቡድን ደረጃ የሚጫወቱ አንዳንድ ስመጥር ተጫዋቾች ከባህልና ከሃይማኖት ባፈነገጠ መልኩ እርስ በርስ በፍቅር ግንኙነት ተጠምደዋል። ነገሩ በዚህ ብቻ አላበቃም። ጭራሽ ዓይን ያወጣ ለሰሚ የሚቀፍ እርምጃ በመውሰድ ላይ ናቸው። ሁለት ሴት ተጫዋቾች እርስ በርስ ለመጋባት ቀለበት እስከ ማሰርና ሰርግ እስከ መደገስ መድረሳቸው ተሰምቷል። ይህ በኢትዮጵያ ምድር ተሰምቶ የማይታወቅ አዲስ እና አስፈሪ ምራፍ ነው። የጥፋት ዶሮ ጮኋል እና መስማት የሚፈልግ እውነቱ እቤታችን ላይ ተደግመዋል። ይህ ጉዳይ አዲስ የጀመረ ሳይሆን ስር የሰደደ የካንሰር እጢ ነው። ልክ እንደ ካንሰር ከውስጡ ሆኖ ሳይታወቅ ሰውነታችን እንደሚበላ፣ ይህ አደገኛ ተግባርም የስፖርትን ዓለም ከውስጡ እያበሰበሰው ነው። በተለይም ታዳጊ ተጫዋቾች ከክፍለ ሀገር ወደ አዲስ አበባ ሲመጡ ገና የአዲስ አበባን አየር በደንብ ሳይለማመዱ በነባርና ሲኒየር በሚባሉ ተጫዋቾች እንደሚጠለፉ ተጋልጧል። እነዚህ ንጹሐን ታዳጊዎች እግር ኳስን እንደ ፕሮፌሽናል ተጫውተው ራሳቸውንና ቤተሰባቸውን የመቀየር ህልም ይዘው ነው የሚመጡት። በቤተሰቦቻቸውና በህዝባቸው እናም በእግዚአብሔር ፊት ራሳቸውን ለማንቃት ህይወታቸውን ለመለወጥ በሚል ትልቅ ተስፋ ወደ ከተማ ይጎርፋሉ። ነገር ግን የሚጠብቋቸው እውነት ሌላ ነው። ታዋቂ ለመሆን በቡድን ውስጥ ተሰልፎ ለመጫወት በክለብ ተቀባይነት ለማግኘት ሲባል በእነዚያ አውራ ተጫዋቾች ወጥመድ ስር ይገባሉ። እግር ኳስ ተጫዋቾች በካምፕ ውስጥ ሲቀመጡ ወላጆች ልጅ ስፖርት እየሰራች ነው ብለው በሚያስቡበት ሰዓት እነሱ ግን በጨለማ ክፍል ውስጥ ሌላ ዓለም ፈጥረዋል። ወንድ መጥላት፣ ትዳርን መናቅ ሴት ለሴት የሚደረግን ግንኙነት እንደ ዘመናዊነት የሚቆጥሩ ቡድኖች በስፖርት ውስጥ ተፈጥረዋል። ትዳር ኑሯቸው፣ ልጅ ኑሯቸው በድብቅ ይህንን አስጸያፊ ተግባር የሚያደርጉ ስንት ተጫዋቾች አሉ? አሰልጣኞች እና የክለብ አመራሮች ጉዳዩን እያወቁ ስም ማለታቸው፣ አንዳንዴም መረጃ ሲሰጣቸው መረጃውን አዳፍነው የተናገረውን ሰው ማጥቃታቸው ነገሩን ይበልጥ ውስብስብ አድርጎታል። ይህ እንደ ወንጀል መተባበር ይቆጠራል። ታዳጊ ሕፃናት ገና በ15ና በ16 ዓመታቸው በዚህ ርኩስ መንፈስ ሲጠመዱ ስንውሉ ማየት በታሪክ ያስጠይቃል። ይህ የሚያሳየው ሕፃናቱ የሚደርስባቸውን የስነልቦና ጫና፣ የማኅበራዊ ውድቀት ቀላል እንዳልሆነ ነው። አሁን ላይ የተሰማው የሁለቱ ተጫዋቾች ሰርግ የዚህ የረዥም ጊዜ ድብቅ ሴራ ፍንዳታ ነው። በድብቅ ሲሰራ የነበረው ኃጢአት አሁን አደባባይ ወጥቶ እውቅና ስቶ የሚልበት ደረጃ ላይ ደርሷል። በኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት ለማስፋፋትና ህዝቡን ለመፈተን የሚደረጉ ጥረቶች ይህ የመጀመሪያው አይደለም። ከጥቂት ጊዜ በፊት በማህበራዊ ሚዲያ በተለይም በቲክቶክ አማካኝነት የተከሰተ አንድ ታሪክ የህዝብን ቁጣ አሳይቶ ነበር። ይህ ታሪክ የኢትዮጵያ ህዝብ ለዚህ ድርጊት ያለውን ተቃውሞና ባህሉን የማስከበር ፍላጎት በሚገባ አሳይቶበት አልፏል። አንዳንድ ዓለም አቀፍ ድርጅቶችና ምዕራባውያን ሚዲያዎች እንደሚሉት በኢትዮጵያ ውስጥ ለተመሳሳይ ጾታ ግንኙነት የሚሰጠው ምላሽ ከሰብዓዊ መብት እሰት ጋር የተገናኘ ተደርጎ ይቀርባል። ነገር ግን እውነታው የሀገሪቱ ህግና የህዝብ እምነት ነው። የኢትዮጵያ ሉዓላዊነት የሚከበረው ህጎቿና እምነቶቿ ሲከበሩ ነው። በ2014 ዓለም አቀፍ የሰብአዊ መብት ሪፖርት እና የኢትዮጵያ የወንጀል ህግ እንደሚያመለክተው በኢትዮጵያ የተመሳሳይ ጾታ ግንኙነት በህግ የተከለከለ ከባድ ወንጀል ነው። የኢትዮጵያ የወንጀል ህግ አዋጅ ቁጥር 414 እዝባር 1996 አንቀጽ 620 እና ስድስት ሰላሳ መሰረት ሰው የተመሳሳይ ጾታ ግንኙነትን ሲፈጽም ከተገኘ በህግ ያስቀጣል። ቅጣቱም እንደ ድርጊቱ ከባድ እና ቀላል ሊሆን ይችላል። እንዲሁም እስከ አስር ዓመት እና ከዚያም በላይ የሚደርስ ጽኑ እስራት ሊሆን ይችላል። ህጉ ይህንን የሚደነግገው ኢትዮጵያውያን ለዘመናት ይዘውት የመጡትን የሞራልና የባህል እሴቶች ለመጠበቅ ነው። የሀገሪቱ የህዝቧን የረዥም ጊዜ ሞራል መርሆች የሚያንጸባርቅ ነው። ከህጉ ባሻገር የማህበረሰቡ አቋም እጅግ ጠንካራ ነው። በ2007 ፒው ሪሰርች ሴንተር ያደረገው ጥናት እንደሚያሳየው 97 በመቶ የሚሆኑ ኢትዮጵያውያን የተመሳሳይ ፆታ ግንኙነት አጥቀው ይቃወማሉ። ይህ ቁጥር የሚያሳየው ጉዳዩን የጥቂቶች አጀንዳ ሳይሆን የመላው ህዝብ ክርስቲያኑ የሚሆኑ ሙስሊሙ፣ የሌላውም የጋራ አቋም መሆኑን ነው። ነገር ግን በምዕራባውያን እርዳታ የሚንቀሳቀሱ አንዳንድ መንግስታዊ ያልሆኑ ድርጅቶች እና የውጭ አካላት የሰብዓዊ መብት የሚለውን ካርድ በመምሰስ መንግስት ህጉን እንዳያጠብቅ ጫና ያደርጋሉ። ለምሳሌ በ2014 አንድ ሊደረግ የታሰበው ጸረ ግብረ ሶዶማውያን ሰልፍ በመንግስት እንዲታገድ ምዕራባውያን እርዳታ ሰጪዎች እርዳታ እናቋርጣለን የሚል ማስፈራሪያ ስላቀረቡ እንደሆነ መረጃዎች ይጠቁማሉ። ይህ የሚያሳየው ጦርነቱ በባህል ብቻ ሳይሆን በኢኮኖሚ በዲፕሎማሳዊ ጭምር የተወሳሰበ መሆኑና የኢትዮጵያ ባህል ሞራል ለመናድ የሚደረገው ጥረት የፋይናንስ ድጋፍ ከሌለው አይሳካም። ስለዚህ ለውጭ እርዳታ ስንል ባህላችንና ማንነታችን መሸጥ የለብንም። በሴቶች እግር ኳስ ውስጥ የተከሰተው ጉዳይ ይህንን ህግና የህዝብን ክፍተት ተጠቅሞ የመጣ ነው። ህጉ አለ፣ ግን ተፈጻሚነት ላይ ልልነት ይታያል። ማህበረሰቡ ይቃወማል። ነገር ግን ድርጊቱ በድብቅ ስለሚፈጸም ማህበረሰቡ መረጃ የለውም። ወላጆች በልጆቻቸው ላይ ምን እየደረሰባቸው እንደሆነ አያውቁም። አሁን የወጣው እውነት ግን ለህግ አስከባሪዎችም ሆነ ለህዝቡ ትልቅ ማስጠንቀቂያ ነው። ህጉ በወረቀት ላይ ብቻ ተጽፎ መቀመጥ የለበትም። ወንጀል በስፖርት ስም እና በዘመናዊነት ስም ሲሰራ ዝም ብሎ ማየት ወንጀሉን ተመተባበር ይቆጠራል። ኢትዮጵያ የፍትህ ሀገር የህግ በላይነት የሚከበርባት ሀገር መሆን አለባት። ዛሬ ላይ ጎመን የነገጣ ፈንታችን በእጃችን ላይ ነው። ዛሬ የኢትዮጵያ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የውጭ ዓለም ጫና፣ የማህበራዊ ሚዲያ ወረራ፣ በሌላ በኩል ደግሞ የተከበረው ባህላችን፣ እምነታችን እና የሀገራችን ህልውና አለ። በሴቶች እግር ኳስ ላይ የታየው አደጋ በስፖርት ብቻ ተወስኖ የሚቀር አይደለም። ይህ እሳት ነበልባል ወደ ትምህርት ቤቶች ወደ ዩኒቨርሲቲዎችና ወደ እያንዳንድ ቤት እንዳይዛመት መስራት የሁላችንም ድርሻ ነው። የኢትዮጵያ እግር ኳስ ፌዴሬሽን ክለብ አመራሮችና አሰልጣኞች ድርጊቱን ከመሸፈን ወጥተው ማጣራት ማድረግና እርምጃ መውሰድ አለባቸው ለታዳጊዎች ደህንነት ዋስትና መስጠትና አንደኛውንም አይነት ብልሹ አሰራር ማስቆም ይገባቸዋል። ወላጆች ልጆቻችሁ ወደ ስፖርት ሲሄዱ ማን እንደሚቀበላቸውና ከማን ጋር እንደሚያድሩ ምን አይነት አካባቢ እንዳለ መከታተል አለባቸው። ምን አይነት አካባቢ እንዳለ መከታተል አለባቸው። ከልጆቻቸው ጋር ግልጽ ውይይት ማድረግ የማንነትና የሞራል እሴቶችን ማስተማር ይገባል። የሃይማኖት አባቶች ይህንን ጉዳይ በዝምታ ሊያልፎት አይገባል። ትውልድ የማንቃትና የመምከር ኃላፊነት አለባቸው። ከወጣቶች ጋር በመነጋገር በመመካከር የፈጣሪን ቃል ማስተማር የሞራል ግንባታ ስራ መስራት አለባቸው። መንግስትና የህግ አስከባሪ አካላት በኢትዮጵያ የወንጀል ሕግ መሰረት ተገቢውን እርምጃ በመውሰድ የወንጀሉን ክብደት ማሳየት አለባቸው። በጎች ተጽፎ ከመቀመጥ ባለፈ በተግባር መዋል አለባቸው። ለውጫና ሳይበከሩ የሀገርን ባህልና ወቅ ማስከበር ይገባል። ከሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህ ምልክት ለጓደኞቻችሁና ለምታውቋቸው ሁሉ እንዲደርስ ሼር ማድረግ በፍጹም አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል ሆኖ በሌላ አዝናኝና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ለእናንተ ይሆን